እንዴ አብርሽ ምን እየሆንክ ነው? ጭራሽ ተገጣጥማችሁ መጣችሁ። በጣም ተገጣጥማችሁ ነው የመጣችሁ። ጭራሽ በዚህ ደረጃ እንደዚህ ተገጣጥማችሁ። ዩት ጋይስ እሱ የት ነው ያለው? እሱ የት እንዳለች እዋት ይዋቸው። እነዚህ ሰዎች ማለት ነው፣ ትክክለኛ የምሬን ነው የምላችሁ። ሌላ ዓለም ውስጥ ገብተዋል። ሌላ ዓለም ውስጥ ማለት ነው። በዛ ላይ ደግሞ እኛን ለመተቸት ይሞክራል። እኛን ለመተቸት የጻፈውን ጽሑፍ ልንገራችሁ። ቆዩ እንዴ፣ እራሳችንም እዚህ ምድር ላይ ስንኖር አስመሳይ ነን። ወደ ራሳችሁ ተመልከቱ፣ ምናምን ነገር። መጀመሪያ ይኸው ልክ ፈጣሪን መፍራት ነው። እሺ፣ እኛን ልክ እኛ መጥፎ ነገር እንዳደረግን አንተ አለካር እንደ ይው ተጠባብቀክ እንደዚህ በዚህ ደረጃ እየመጣክ እኛን የምታዝገን፣ እንደ አሁን ይሄ ምን ይባላል? እንደዚህ ገጣጥመዋል እኮ ጋይስ፣ ተገጣጥመዋል። አይገልጸውም እንዲ። አንቺ ራሱ አታፍሪም እንዲ ሄርሜላ በዚህ ደረጃ እሱ ላይ ሄደሽ ልጠፍ ብለሽበት እሱ አጅሬዋን ቆም አድርጓት ምናምን ነገር። ኧረ በናታችሁ አንዳንድ ጊዜ ግን የእውነት እምላችሁ ነገር የምትለቁት ፎቶ እንኳን ሰው ዙም አድርጎ እንደሚያየው አስቡ። ለማንኛውም ነው እና እኔ ቲክቶክ ላይ ተለቆ ነው ያየሁት። በጣም ነው የገረመኝ፣ ገና ፎቶውን ሳየው ምናምን ነገር። አጅሬ እንግዲህ አጅሬ አቤት እያለች ነው ቀጥ ብላ ማለት ነው። እና ለማንኛው እኛን አታክ ለማድረግ አትሞክር። ራስክ ነህ ጥፋተኛ። እኛ አስመሳዮች አይደለንም። አንተ ነክ አንተ ነክ ሩታን አንዴ ትላንትናሁን አሁን ሩታ ምንም እንዳላጠፋክ አይነት መተክ በቃ ቢያንስ እንኳን እስክትወልጅ ምናምን አሁን አንተ ነክ እንጂ አስመሳይ እኛንን አስመሳይ አብርሽ፣ ኧረ ተው አብርሽ ተው። ግን የእውነት ተው ሲሬስ የምሬን ነው ምልክ እንዲህ አንተና እኮ ሄርሜላኮ እንደ ጓደኛ እንደ እህትና ወንድም ሳይሆን እንደ ውሽማ እንኳን አይደለም እኮ እየሆናችሁ ያላችሁ። ትኩስ ፍቅር ላይ ነው። ፍቅር ገብቶ ልሃል ጥግ ድረስ አብርሽ፣ ፍቅር ገብቶ ልሃል የሄርሜላ ጥግ ድረስ እንዳቷሽ፣ እንዳቷሽ። እንደውም ሩታ ስላረገዘችብክ በጣም ሌላ ስሜት ውስጥ ያለክ ነው የሚመስለኝ እንጂ በትክክል አንተ ሄርሜላን አፍቅረሃታል፣ ለእሷ የተለየ ስሜት አለክ። ስላለክማ ነው እንደዚህ ተጠባብቃችሁ የመጣችሁት እንዴ እንደዚህ ትጥብብቅብቅ ብላችሁ የመጣችሁት ለእሷ ለየት ያለ ፍቅር ስላለክ ነው። ለእሷ ለየት ያለ ፍቅር ባይኖርክ ኖሮ በእንደዚህ አይነት ደረጃ አትመጣም ነበር። ኤንዌይስ ሄርሜላ የሰው ሕይወት ውስጥ ገብተሽ አማስለሽ አብኩተሽ እህት ነኝ ጓደኛ ነኝ እንደ እህቱ ይያኝ ስለተጎዳ ልጠግነው ብዬ መጥቼ ነው ብለሽ ገብተሽ የሰውን ትዳር ነፍሰ ጡሯን ወደዛ አሽቀንጥራችሁ ወርውራችሁ የሰውን ትዳር እንደዚህ ምጭልቅልቅልቅልቅ እንዳደረግሹው እንግዲህ እኔ ምንም ልል አልችልም። ፈጣሪ ይርዳሽ፣ ላደረግሽው ነገር ሁሉ ፈጣሪ ይርዳሽ። ምክንያቱም የሰራሽው ስራ ፈጣሪ የሚጠይቅሽ የሚያስጠይቅሽ ስራ ነው እየሰራሽ ያለሽው። በዚህ ደረጃ ሴት ልጅ ሆነሽ በዚህ ደረጃ ከአብርሽ ጋር እንደዚህ መሆን ለአንቺ ጥሩ አይደለም፣ ጥሩ አይደለም። አንቺ ቤተሰብ ያለሽ ሰው ነሽ፣ ብዙ የሚያውቁሽ ሰዎች አሉ ቤተሰቦችን የሚያቅ ሰዋለ የተከበሩ ቤተሰቦች እንዳሉሽ እናውቃለን። እና አንቺ በዚህ ደረጃ ወጥሽ ከአንድ ወንድ ጋር በዚህ እሱ ወንድ ነው። ነገ ደግሞ ሌላ ሴት ስትመጣ አንቺን ትቶሽ ከዛችኛዋ ሴት አብርሽ እንደው ችግር የለበትም ሴት በመቀያየር ምንም። እኛ እንኳን ስናውቀው ኦልሞስት ወደ ሀያ ሴት ቀያይሯል እስከ ዛሬ ድረስ ገባሽ? አንቺ ከተመቸሽ ከተሳካለሽ ኢትስ ኖርማል። ትቼያለሽ ኢትስ ኖርማል ግን በዚህ ደረጃ ባትወርጂ ጥሩ ነው። ለአንቺ ቪዲዮ ተቀማጭ ነው። ነገ ይሄ ስምሽ ነው ይውልሽ። እያንዳንዱ ፌመስ ዩቱበር ዛሬ ጨዋ ጨዋ የሚጫወተው ዩቱበር በሙሉ ቁሻሻ ነገር ሰርቶ ነው ትልቅ ደረጃ የደረሰው። ግን ያ ቁሻሻ ነገራቸው ግን የሚያቅሰው ስቴል ቪዲዮ አለ ያቃል። ስለዚህ መጥፎ ነገር ባታረጊ ለአንቺ ይጠቅምሻል ብዬ ነው ማስበው። የሰው ህይወት ውስጥን ነው የገባሹ። ኤንዌይስ መጨረሻሽን ፈጣሪ ያሳምርልሽ። አንተ ግን እኛን በአሽሙር ልትናገረን የሆነ ላይ ካለ አይደል እኛ አስመሳዮች እንደሆንን ኦዲየንሶች እኛ አስመሳዮች እንደሆንን ልትናገረን አይገባም አስመሳይ አንተ ነክ አንተ ትላንትና ትላንትና ሩታ እስክትወልጂ ቢያንስ እንኳን ካንቺ ጋር ለማስመሰል ነው ያልካት እንጂ ከልብክ አደለም ያልካት ወደሃት አዝነህላት ብቻዋናት ብለክ ነው አይደለም ኔቨር ኤቨር አንተ የምትፈልገው ምንድን ነው ሩታን የበለጠ አንተን እንድትርቅክ እየጨከነች እንድትሄድ ነው። እየቆየክ እየመጣ አብረን ኑሩ እስክትወልጅ ድረስ እባክህ። ትወልዳለች፣ ወልዳ ታሳድጋለች። ስንት እናቶች አሉ አይደል እንዴ? ልጆቻቸውን ቀብረር ነቅነቅ አድርገው የሚያሳድጉ ምን ታካብዳለክ? ልጅ ግን ማሳደግ ካለብህ ከፍለ ታሳድጋለ። አልፈልግም ካልሆን እንኳን ልጁ እሷ ታሳድጋለች። ደግሞ ለምንድን ነው ግን ዩቲዩብ የማትለቂው? ሩታ በራስ ቻናል ቪዲዮ ልቀቂ፣ እኛ ሼር ላይክ እናደርግልሻለን። በራስ ቻናል ቪዲዮ ልቀቂ እና እኔ በጣም ያናደድከኝ ጭራሽ ተጠባብቃችሁ ጥብቅብቅ ብቅ እንዴት ነው እናንተ? ይሄ አሁን ወንድማዊ ነው ወንድማዊ ነው እንደዚህ ተጠባብቆ መምጣታቸው ይሄ ወንድማዊ ነው ብላችሁ ታስባላችሁ ነው? ይህ ወንድማዊነትን አያሳይም እንዴ? እንደዚህ ተጠባብቆ የሚመጣ ሰው ይሄ ወንድማዊነትን አያሳይም። ትቀልዳላችሁ እንዴ? ምን አይነት ጉድ ነው የምታወሩ? እኛ ሞኝ፣ ጅል ምናምን መሰል ናችሁ እንዴ? አይደለንም። እናውቃለን፣ እያንዳንዱ ነገር የምታደርጓትን ነገር እያንዳንዱ እያየን ነው ስለዚህ አንተ ሄርሜላ አፍቅራሃለች አፍቅራሃታል ሩታን የሆነ ሰዓት ታመጣና ሰው እንዳይነሳበት ከአንቺ ጋር ትንሽ ጊዜ ልቆይ ትላትና ነካ ነካ አርገ ትሄዳል። ሩታ ደግሞ ስሜት አይሆና መናገር ያለባትን ተናግራት ትሄዳለች። አንተ ነካስ መሳይ እንጂ እኛ አይደለንም። ፈጣሪን መፍራት ነው እንዳለ ኮመንት አይተላ ምንድነው፣ የጥበብ መጀመሪያ እግዚአብሔርን መፍራት ነው እያሉ አስቀምጠውልካል። የሰው ልጅ ፈጣሪውን ካልፈራ በጣም ከባድ ነው። አንተ እንግዲህ በዚህ ደረጃ እየተጠባበቅ እየመጣህ ነው። ፈጣሪ ይሁንክ። ምክንያቱም ከባድ ደረጃ ላይ ነው ያለከው። ከው ኤንዌይስ እኔ በጣም ስለተናደድኩ ነው፣ ጋይስ በጣም ተናድጃለሁ። ማለት አንዳንድ ጊዜ የሚለቀቁ ፎቶ እና የማይለቀቁ በተለያዩ መልካም ነው እላለሁኝ። እኔ እንጃ፣ እናንተም እስኪ ሀሳብ አስተያየታችሁን ኮመንት ላይ ስጡ። እስኪ ሀሳባችሁን ኮመንት ላይ ሁላችሁም ጻፉልኝ ጋይስ። አስተያየታችሁን ሁሉንም ኮመንት አነባለሁ፣ ላይክ አረግላችኋለሁ፣ ማንበቤ እንድታውቁ። እወዳችኋለሁ፣ አከብራችኋለሁ። ለዚህ ቤት አዲስ ከሆናችሁ ላይክ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። እኔ በጣም ነው የሰለቸኝ፣ የእውነት ጭራሽኛን አስመሳይ ብሎን ይመጣል። እንዲ ጋይስ እርድ፣ ለሁሉም ነገር እኮ ልክ አለ፣ የእውነት ከልክ አለ ፍከራ ወዲያ